ሰላም፣ ሰላም ጤና ይስጥልን ውዴ ጋት ሚዲያ ቤተሰቦች፣ እንደ ያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? እለት ሐሙስ መስከረም 15 2018 በኢትዮጵያ ዘመን አቆጣጠር፣ ሴፕተምበር 25 2025 በግሪጎሪያን ካሌንደር የጋት እለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሐሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐር ታንክስ ደግፉ። እየደገፋችሁ ላላችሁ አብራችሁ ላላችሁ እጅግ የከበረ ምስጋና ያደረሳችሁ። ሻዶው ስለሆነ የበለጠ ብዙ ሸር ብታደርጉ ተደራሽነታችን እያደገ ይመጣል። አብረን ስንቆይ ሶስት አጫጭር መረጃዎችን ወደ እናንተ አድርሳለሁኝ። የመጀመሪያው የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ሩሲያ ሞስኮ ይገኛሉ። በሩሲያ ሞስኮ ቆይታቸው በዋናነት የዓለም አቶሚክ ሳምንት ፎረም ወልድ አቶሚክ ዊክ ፎረም እየተሳተፉ ነው። ከዛሬ ጀምሮ ለሶስት ቀናት ይቆያል። ከመቶ በላይ ሀገራት እንዲሁም ከአስር ሺህ በላይ ተሳታፊዎች የተለያዩ የጥናት ጽሑፎች ፖሊሲ ሜከሮች ፖሊሲ የሚያወጡበት የተለያዩ ጉብኝቶች የሚካሄዱበት ነው አንደኛው ሆነው፣ ሁለተኛው ደግሞ ሳይድ ላይን የሚባለው ጎን ለጎን ከተለያዩ ሀገራት መሪዎች ከተለያዩ ተቋማት ጋር ውይይት ያደርጋሉ። እንደምታስታውሱት በኢትዮጵያ ህዳሴ ግድብ በታላቁ ኢትዮጵያ ህዳሴ ግድብ ምረቃ አናውንስ ከተደረጉ ከተበሰሩ ሰባት ብስራቶች ውስጥ አንደኛው በቀጣይ አምስት ስድስት ዓመት ኢትዮጵያ የታላቁ ኢትዮጵያ ህዳሴ ግድብን አቅም የሚገዳ የሚተካከል ስድስት ሺህ ሰባት መቶ ስድስት ስምንት መቶ አካባቢ ሜጋዋት የሚያመነጭ ግዙፍ የኒውክሌር ማበልጸያ ማዕከል የሚገነባ ይሆናል። የኒውክሌር ማበልጸጊያ አንደኛው ኢነርጂ አመነጫን፣ ሌላው በግብርና በጤና በምርምር የኢትዮጵያን ኢኮኖሚ እድገት የሚደግፍ ይሆናል። ሁለተኛው የጋዝ ፋብሪካ ማስመረቅ ነው፤ የነዳጅ ማጣሪያ፣ ከ1.5 ሚሊዮን በላይ ቤቶች ግንባታ፣ የአፍሪካ ግዙፍ አየር መንገድ፣ የማዳበሪያ ፋብሪካ ግንባታ፣ እንዲሁም ሁለተኛውን የጋዝ ፋብሪካ ግንባታ ማስጀምር፤ እነዚህ ሰባቱ ናቸው። ከነዚህ ሰባቱ አንደኛው እና እንግዲህ ከሩሲያ ጋራ የሩሲያ አቶሚክ ኤነርጂ ተቋም የሚሰራው የፌዴራል ማለት ነው የኒውክሌየር ማበልጸጊያ ስምምነት ይፈረማል ተብሎ ይጠበቃል። ከዚህ ባለፈ እንዳልኳችሁ በሳይድ ላይን በጎን ለጎን ከሀገራት ከተቋማት መሪዎች ጋራ ውይይት ይደረጋል። በዛሬው ዕለት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቤላሩስ ፕሬዚደንት አሌክሳንደር ሉካሸንኮ ጋር በሁለትዮሽ ጉዳዮች ዙሪያስ ውይይት አድርገዋል። በውይይታቸው አሌክሳንደር ሉካሸንኮ ከኢትዮጵያ የምንደብቀው አንድም ቴክኖሎጂ የለም። የምትፈልጉትን አሳዩን አብረናችሁ እንሰራለን። እንግዲህ ታስታውሳላችሁ የዛሬ ዓመት ገደማ በ2024 ላይ አንድ ውይይት አድርገው ነበር። ያን ውይይት ተከትሎ ዝርዝር ተለይተዋል። በግብርና አብሮ ለመስራት፣ በተለይ በትራክተር ማንፋክቸሪንግ ላይ በጋራ ሁለቱም፣ በሚሊተሪ ቴክኖሎጂ ትራንስፈር ላይ በህንፃ ግንባታ ላይ በተለይ ለህንፃ ግንባታ የሚያስፈልጉ ቁሳቁሶችን በጋራ የማምረት እንዳልኳችሁ ከ1.5 ሚሊዮን በላይ ቤቶች ይገነባሉ። ለነዚህ ከ1.5 ሚሊዮን በላይ ለሚገነቡ ቤቶች የግብዓት ወሳኝ ነው። ይህንንም ቤላሩስ በዚህ ረገድ ከፍተኛ ቴክኖሎጂ ባለቤት ነው። ከዛ ባለፈ የአቶሚክ ኢነርጂ በራሱ ቴክኖሎጂ አላቸው። የአቶሚክ ኢነርጂ ማዕከላት አላቸው። በዋናነት እነሱም ሩሲያ ላይ ዲፔንደንት ቢሆኑ ምንድን ነው በጋራ በንግድና በኢኮኖሚ ግንኙነት ከኢትዮጵያ ጋር አብረን ለመስራት ዝግጁ ነን። የምትፈልጉትን ማንኛውም ነገር ካለ በሩሲያ የውጭ ሶሪ በቤላሩስ የውጭ ጉዳይ ሚኒስትር በኩል ጥያቄ አቅርቡ። ይህንንም የሚከታተል አካል ለመመደብ ዝግጁ ነን። ሂአሹ ድዛት

ኢትዮጵያ እንደ ድልድይ ሆኖ ያገለግላል። ኢትዮጵያ ላይ የተሳካ ግንኙነት መመስረት ከቻል አፍሪካ ውስጥ በቀጣይ ሰፋፊ ስራዎች ላቀናች ሰፋፊ ስራዎች መሰረት ሆኖ ያገለግለናል የሚላለ በምላሹ እንግዲህ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በትሬድ ኤንድ ኢኮኖሚ በንግድና ኢኮኖሚ አብረን ለመስራት ፍላጎት አለን። ከነዚህ አንዱ ግብርና ነው። በግብርና አብረን መስራት እንፈልጋለን

ን ሰች ሪ አግሪካልቸር ቤላሩስ ዘ ስትሮንግ ትራክተር ማኑፋክቸሪን ጆይንት ፕሮዳክሽን ድ በነፊት ኖቶን ኢትዮጵያ በኤንታር ኢስት አፍሪካን ሪጅን አብረን ኢትዮጵያና ቤላሩስ በጋራ የእርሻ ትራክተር ብናመርት ኢትዮጵያ ብቻ አይደለም የምትጠቀመው ምስራቅ አፍሪካም ተጠቃሚ ይሆናል፣ የሚል አቅርበዋል። ሁለተኛ ክቡር ጠቅላይ ሚኒስትሩ ልሶ ድ ንስትራክሽን አዛናዘር ሪያ በሁለተኛ ደረጃ ግንባታ ወሳኝ ዘርፍ ነው። ኢትዮጵያ ኢዝ ዊሊንግ ቱ ኢንጌጅ ኢን ጆይንት ፕሮዳክሽን ኦፍ ኮንስትራክሽን ኢኩዊፕመንት በተመሳሳይ የግንባታ መሳሪያዎችን ከቤሎ ከቤላሩስ ጋራ በጋራ ለማምረት ፍላጎት አለን ዊዝ ኤ ፎከስ ኦን ማርኬት ኢን ሰርድ ካንትሪስ። እኛ ኢትዮጵያን አስቀድሜ እንዳልኳችሁ ከአንድ ነጥብ አምስት ሚሊዮን በላይ ቤቶች በዚህ ቀጣይ አምስት ዓመት ለመገንባት ፍላጎት አለ ፍላጎት ብቻም ሳይሆን እቅድ አለ ለዚህ የሚያገለግል ከዛ ባለፈ ለገቢያም የሚያገለግል በጋራ ብናመርት የሚል አለ። ሌላው በሶስተኛ ደረጃ ክቡር ጠቅላይ ሚኒስትሩ ያቀረቡት የኤክስፐርቲዝ ሚሊተሪ ቴክኒካል ሴክተር በወታደራዊ መድፎች ያመርታሉ፣ ታንኮች ያመርታሉ፣ የወታደራዊ ተሽከርካሪ፣ ወታደራዊ ሬዲዮ ያመርታሉ። በዚህም አብረን በቴክኖሎጂ ሽግግር ብንሰራ ፍላጎት አለን የሚል ገልጸዋል። አስቀድሜ እንዳልኳችሁ ውል ኖት ሃይድ ኤኒቲንግ ፍሮም ዩ ከናንተ ከእናንተ አንድም ነገር አንደብቅም የሚያስፈልጋችሁን ሁሉ አብረን እንሰራለን፣ የሚል ከአሌክሳንደር ሉካሽንኮ በኩል የቀረባለ። እንዳልኳችሁ ከዚህ በፊት በ2024 ካዛን ላይ በነበረው የብሪክስ ስብሰባ ሁለቱ መሪዎች ተገናኝተው የቤላሩስ የውጭ ጉዳይ ሚኒስትር ኢትዮጵያን የጎበኙበት፣ በተመሳሳይ የኢትዮጵያ የውጭ ጉዳይ ሚኒስትር ደግሞ ቤላሩስ ሄደው የጋራ መግባቢያ ስምምነት ፈርመው ወደ ስራ ተገብቷል። እነዚህ ብቻ ግን በቂ አይደሉም። የሁለቱ ሀገራት ግንኙነት ወደ ስትራቴጂክ አጋርነት ማደግ አለበት። ለዛ እኛ ፍላጎት አለን። በተመሳሳይ የሩሲያን ሩሲያነች እንግዲህ ሮሳቶ የሚባለው ድርጅት ነው ውጭ ላይ በሩሲያ በኩል እንጌጅ እያደረገ የኒውክሌር ፕላንቶችን የሚገነባ ቤላሩስም ይህንን በመውሰድ ከሩሲያ ጋር በመተባበር የመስራት ፍላጎት አላት። የሚላለ እንግዲህ ከዛሬ ጀምሮ ለተከታታይ ሶስት ቀን የሚቆይ ይሆናል በኒውክለር ኢነርጂ በኩል ብስራት እንሰማለን የሚል ተስፋ አለኝ። የእኔ ወይስ የቤላሩስ ቴሌግራፍ ወይም ቤልታ ዝርዝር ዘገባ፣ መንግስታዊ የዜና ወኪል ነው እሱ። ይዞት የወጣ ዘገባ አለ ማለት ነው። ሌላው እንግዲህ ሁለተኛ ተጨማሪ መረጃ እናንተም፣ ባደርሰው የሶማሊያ ፕሬዚደንት የሶማሊያ ፌደራል መንግስት ፕሬዚደንት ሀሰን ሼክ መሐመድ ከቢቢሲ ጋር ቆይታ አድርገው ነበር። በዛ ቆይታቸው ሁለት ጉዳዮችን አንስተዋል። አንደኛ ኢትዮጵያ የሶማሊያ ወዳጅ መሆኗን ራሷ ሶማሊያ የኢትዮጵያ ወዳጅ መሆኗን በተመሳሳይ ሶማሊያ የግብፅ ወዳጅ ነች። የግብፅ ወታደሮች በአውሶም ውስጥ በአፍሪካ ዩኒየን ሳፖርት እንድ ስታቢላይዜሽን ሚሽን ውስጥ ለጸጥታ ማስከበራቸው ወደ ሶማሊያ መምጣታቸው ከኢትዮጵያ ጋር የሚያጋጭ ነገር የለም። ግብፅ ኢትዮጵያን የምትተነኩስበት ምክንያት አይታየኝም። በተመሳሳይ ኢትዮጵያም የግብፅ ሰላም አስከባሪዎች ላይ የምትተነኩስበት አንዳች ምክንያት አይታየኝም። ሁለቱም በሩቅ ርቀት ላይ ነው ያሉት። ካምፕ የሚያደርጉት ለሰላም ማስከበር የሚያገለግሉት። ከዛ ባለፈ ኢትዮጵያ ከሶማሊያ ጋር በምታደርገው ስምምነት የንግድ ወደብ ለመስጠት ፍላጎት አለን ግብፅና ኢትዮጵያን ቢሆኑ የሚያጋጫቸው አንዳች ምክንያት የለም በሚል ያቀረቡታል። ይሄ ትልቅ የዲፕሎማሲ መሻሻል፣ ትልቅ በኢትዮጵያ በኩል የዲፕሎማሲያችን ሊቨሬጅ እንግዲህ ሶማሊያ ሳይስ ኖቱ ጅፕሻን ኤንድ ኢትዮጵያን ፒስኪፐርስ ክላሽ ኦንስ ኦይል። በምንም ታምር፣ በምንም ሁኔታ የሁለቱ ሀገራት ሶማሊያ ውስጥ ሊዋጉ አይችሉም። እንዲዋጉም ምቹ ሁኔታም የለም። እኛም የፕሮክሲ ዋር መሆን አንፈልግም። ትልቁ ነገር ሶማል ግብፅ ኢትዮጵያን አታክ የምታደርግበት ምክንያት የለም መነጋገር መደራደር ነው የሚጠቅመው የሚል ጉዳይ አለ። በተመሳሳይ በነገራችን ላይ የዊልያም ሩቶ በታላቁ ኢትዮጵያ ሕዳሴ ግድብ መገኘት ስጋት ፈጥሮብናል የሚል ከግብፅ በኩል መረጃዎች እየወጡ ነው። ምንድን ነው የሚለው? ሩቶ ፕሬዘንስ አት ኢትዮጵያ ዳም ላውንጅ ስፓርክስ ኢጅፕት ፍራስትሬሽን ይላል እና በኬንያ የግብፅ ኤምባሲ ልዩ ልዑክ የሆኑት የአምባሳደር ሀተም ሚትሪ ኢጅፕት ሲምቮይቱ ኬንያ የናይል ተፋሰስ ሀገራት ውስጥ የተገኘችው ኬንያ ነች ይላል እና ብዙ በነገራችን ላይ ጋዜጦች ላይ በዝርዝር የተሰጠ መልስ አለ ከኢትዮጵያውያንም ከሌላው ደቡብ ሱዳንስ የናይል ተፋስ ሀገር አይደለችም ወይ የሚል ሰው ያንድን ሀገር መሪ በዚህ ጉዳይ መገኘት አለብህ በዚህ ጉዳይ መገኘት የለብህም የሚል ዲክቴት የማድረግ ፍላጎት የተንጸባረቀበት ነው። ያ ብቻ አይደለም በነገራችን ላይ ምን ይላል በዛ በዘገባው ላይ ግብፅ ከናይል ኃይል ቢያመነጩ ችግር የለብኝም ይላል። መስኖ ቢጠቀሙስ ለንጹህ መጠጥ ውሃ ቢጠቀሙስ የሚለው በዝርዝር የበለጠ መታየት ያለበት ነው። እንግዲህ ሌላው ምናልባት በተመሳሳይ ከኢትዮጵያና ኬንያ ጋር ስንሄድ እንግዲህ ኬንያ በ1963 ነጻ ከወጣች በኋላ ወዲያውኑ በዚው ዓመት ከኢትዮጵያ ጋር የጋራ ወታደራዊ ስምምነት ተፈራርመው ነበረ። ከ ሰላሳ ሁለት ዓመት ቆይታ በኋላ በትናንትናው ዕለት ኢትዮጵያ እና ኬንያ የጋራ ወታደራዊ ስምምነት ፈርመዋል። ይሄ የጋራ ወታደራዊ ስምምነት ማለት በነገራችን ላይ በጋራ ወታደር ለማሰልጠን፣ የጋራ ወታደራዊ መረጃ ለመለዋወጥ፣ ከዛ ባለፈ የወታደራዊ ቁሳቁስ ግዥን ያካትታል። ሰው ኬንያ ከኢትዮጵያ ድሮን የመግዛት ፍላጎት አለ። የስለላ የሚሊተሪ ድሮኖች፣ የስለላ ድሮን የሚሊተሪ ዋን ወይ ይሄ ዋን ዌይ አታክ የሚባለው ደብሊው ኦ ደብሊው ኤ እነሱን የመግዛት ፍላጎት አለ። ስለዚህ ለዚህ በትናንትናው ዕለት ከ32 ዓመት በኋላ ስምምነት ፈጽመዋል። ይሄ ትልቅ ትልቅ አሁንም በተመሳሳይ የዲፕሎማሲ ድል ብለን ልንወስደው የምንችለው ነው። ሌላው እንግዲህ የተባበሩት መንግስታት ሰማንያኛው ጠቅላላ ጉባኤ እንደቀጠለ ነው። በዋናነት የፍልስጤም ጉዳይ ከበሬ ያደረገበት ሁኔታ አለ። ትናንት ዶናልድ ዶናልድ ትራምፕ ከአረብ ሀገራት እና ከቱርክ ፕሬዚደንት ውይይት አድርገዋል። እንግዲህ በዛ ውይይት ተስፋ እንዳለ እየተዘገበ ነው። ለዛሬ ያለኝ አጫጭር መረጃዎች እነዚህ ናቸው። ተጨማሪ መረጃዎችን ነገ በጋት ውሎና በጋት እለታዊ የማድረሳቸው ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ